ላይ ተነሻል። እሺ፣ ከላልኝ አልነሳም፣ አልነሳም አንቺ ተነሽ አልኩሽ እኮ አልነሳም። እንዴ፣ አባዬ በጣም ታሟል፣ ያሳክሙልኝ። ታዲያ አንቺ ግን ጤና የለሽም። የእኔ ጤና የሚወሰነው በአባዬ ጤና ነው። አባዬ ደግሞ እራሱ ሆስፒታል ላይ ያለው ስለዚህ እኔ ጤናማ አይደለሁም ማለት ነው። እና ምን ይሁን ነው የምትይው? እኔ በጣም አዝነውብኝ

እኔ ለምን እውነት ይህን ያደረቀ እንደተቀበረች አላውቅም። ድጋሚ ሌላ ማሰባቢያ የሕክምና ውጤት ከተረጋገጠ በኋላ ወይዘሮ ሜላት ከዚህ በኋላ ለሀና የማወጣውን ሂሳብ አላወጣም በማለት እንግዲህ የኖላዊ ወይንም ደግሞ የሀና አባት የሕክምና ብር እንግዲህ እንዲያቆም አድርጋለች። በድርጅቱ እንዲታከም ነበር እየፈለገችው፣ ግን ደግሞ አሁን ላይ ሙሉ በሙሉ አልፈልግም፣ እኔ አያገባኝም፣ እስካሁን ራሱ የከፈልኩት ይቆጨኛል በማለት እንግዲህ የሀና አባት የሚታከምበትን አስቁማለች። እንዲሁም ሀና እጅግ በጣም ነበር ያዘነችው። ምክንያቱም እንግዲህ አባቷ መድኃኒት ተሰጥቶ እንዲሁም ከህክምናው በኋላ ነው መንቃት የሚችለው ተብሎ አሁን ላይ ግን የህክምናውን ማስኬድ አልቻለም። ምክንያቱም አሁን ላይ ብር ወይንም ደግሞ በድርጅቱ ይታከማል የተባለው ነገር አቁሟል፣ በማለት እንግዲህ ሲነገራት እጅግ በጣም ነበር የደነገጠችው። ስትደነግጥ የደወለችው እንግዲህ ከአሴር ጋር ነበረ እና እፈልጋለሁ በማለት እንግዲህ አሴርም ወደ እሷ መጥቶ ነበረ እሷም የሚሄድበት ቦታ ላይም በማለት እንግዲህ እየሮጠች ወደ ወይዘሮ ሜላት ቤት ነበር የሄደችው። በፍጹም አንቺ ከሰው ላይ አትንበረከኪም። ለምን ሰው ትለምኛለሽ? በማለት እንግዲህ ያው አሴን ሊያስቆማት ችሎ ነበር፣ ግን ደግሞ ከአባዬ በላይ የሚበልጥብኝ ነገር የለም። እስከ ዛሬ ሰውን ለምኝ አላቅም። አሁን ግን ተንበርክኬም ቢሆን እለምናት አለው በማለት እንግዲህ ወደ ወይዘሮ ሜላት ቤት ሄዳ ነበረ። እንዲሁም ተንበርክካ ለምናት ነበር አባቴን አደኝልኝ በማለት እሷም እንግዲህ ገፍትራታ ላይ ሰላም፣ ጤና ይስጥልኝ የቻናሌ ተከታታዮቼ ቤት ቤተሰቦቼ በያላችሁ በሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። እንግዲህ ሎላዊ ተከታታይ ድራማ በክፍል አምሳ አንድ ከች ብለዋል። በዛሬው ክፍል ላይ እጅግ በጣም የሚያሳዝን ነው። ምክንያቱም እንግዲህ ሎላዊ የሀናችው አባት ሕክምናውን ማድረግ አይችሉም ከዚህ በኋላ በማለት እንግዲህ ያ ወይዘሮ ሜላት ለዶክተሩ ደውላ አሳወቃ ነበረ እንግዲህ ዶክተሩም የተባለውን ነገር ትዕዛዙን ለሀና ሰጥቷል፣ ማለት ነው እንግዲህ ከተባለው በላይ ከመጠን በላይ እንግዲህ ብሩ ሊጨምር የቻ ያለው እንግዲህ ወይዘሮ ባዩሽ ያደረገችው ሴራ እንዲሁም ደግሞ ሕክምናው እንዲቀየር አብሯት የሚሰረው ነው። እንግዲህ ዶክተሩ እንደዚህ አድርግ፣ እጥፍ አድርግ፣ አንተም እኛም እንጠቀማለን በማለት እንግዲህ ያልታከመውን ወይንም ደግሞ የማያስፈልገውን ሕክምና ብር ጨምሮ እንዲያደርግ አድርጓል። ይህም ብር ሲጨምርና ሁኔቶቹ በጣም እንትን ሲሉ ወይዘሮ ሚላት በዚህን ያክል እኔ አልችልም በሚለው እንግዲህ ወደኋላ አፈግፍጋለች። ሀና እንግዲህ ተንበረካ አንቺን በጣም አምኜሽ ነበር፣ እንግዲህ አባቴንም አሳልፌ ሰጥቼሽ ነበር። ግን ለምንድነው? እባክሽን አባቴ ሊሞትብኝ ነው፣ እባክሽን ባንቺ እጅ ነውና አድኝልኝ፣ የሚደረገውን ሁሉ አድርጊልኝ እባክሽን በማለት እንግዲህ ጠይቃታለች። ግን ደግሞ እሷ በፍጹም ደግሞ ልታስተባቢ ትች ያለሽ ወይ አንቺ ከዚህ በኋላስ ምን አፍ አለሽ? እያለች እጅግ በጣም እንደውም ስታመነጭቃት ነበር። ሀና እርግብ እንግዲህ ከጎን ቁማ እጅግ በጣም እየሳቀች ነበረ። ምክንያቱም የሀና እልቅሶና የሀና እንደዚያ መጨነቅ ለእሷ ደስታ ስለሆነ ማለት ነው። እና አሁን ላይ እነ ተምቹም እጅግ በጣም ግራ ገብቷቸዋል። በተለይ ተምቹም ግራ ገብቶታል፣ አሴርም እንደዚያው። ስለዚ ስለዚህ ፈየው መሞት የለበትም እያለ እንግዲህ ተምቹም ሲናገር ነበረ። ተምቹ ያው ከልጁ ጋር ደውሎ እንዲያገኘው አድርጓል። ግን ደግሞ ልጁ ተምቹ እያስቸገረኝ ነው በማለት እንግዲህ አብሮ ከባዮች ጋር የሚሰራውን ሰውዬ አግኝቶት ነበረ። በፍጹም ከዚህ በኋላ ተምቹን እንድታገኙ አልፈልግም፣ ስልክህን አምጣ በማለት እንግዲህ ስልኩንም ተቀብሎት ነበር። ምክንያቱም እንቹ ልጁን አግኝቶ ከቀጠቀጠው በኋላ ሁለት መቶ ሺህ ብር ከነሱ ተቀብለን ለእኔ እንድሰጠኝ እፈልጋለሁ። ስለዚህ ፈየው መሞት የለባቸውም፣ መዳን አለባቸው፣ በፍጹም በማለት እንግዲህ ለልጁ እጅግ በጣም ያስጠነቅቀዋል። ከመተው ከደበደበው በኋላ እንግዲህ ራረ በኋላ ያንን ብር እንዲያመጣለት ያደርገዋል። እንዲሁም ሰላምዬ እናቷ ጋር ተጣልታለች። ምክንያቱም እንዴት ጨካኝ ብትሆኝ ነው እማዬ የሀናን አባት ተኝቶ እንደዚያ ታመው እያየሽ የህክምናውን ነገር በድርጅቱ ስም የተደረገውን ነገር እንዴት ታቆሚያለሽ ብላ ጮሃ አባታለች። እንዲሁም ደግሞ እንግዲህ እርግብም ነበረች እናቴን እንዴት እንደዚህ ትናገሪያታለች በማለት እንግዲህ ሰላምዬን በጣም ብዙ ቃላቶችን እንግዲህ ወይዘሮ ሜላትን ተናግራ ነበር። ምክንያቱም ሀና እጅግ መልካም ልጅ እንደሆነች እንግዲህ ለቤቱ ብዙ ዋጋ እንደከፈለች እና ከእነሱ ጋር ያላት የስለ ምግባር ሁኔታ በጣም እጅግ ደስ በሚል ሁኔታ ነበር። ስለዚህ ምናሴና እንዲሁም ሰላም ደግሞ ከጎኗ ናቸው እና የእናቷን ጸባይ እጅግ በጣም ሲቃወሙ ነበር። ያደረገችውን ነገር ሁሉ ልክ እንዳልሆነች እንግዲህ ሲነግሯት ነበረ። ያው እንግዲህ ወይዘሮ ሜላት ሰላምን በጥፊ ነበር እያጨውለቻት ማለት ነው። የእሷን ሀሳብ በፍጹም ልትቀበል አልቻለችም። እርግብን ነበር እንደውም ስሰማ የነበረችው። ምናሴም ስለ ሁኔታው ነገር ሰምቶ ነበር። የሰማው ግን ከእርግብ ነበር። ገርግብ እያሽቃበጠች ትሁን ለማስመሰል ፈልጋ ይሁን ብቻ ግን ከእናቷ ጋር ሆና ሰላምን ስታስጫብጣት ነበረ። እንደገና ደግሞ አሁን ደግሞ ከምናሴ ጋር ሆና ደግሞ ሀና በጣም ምስኪን ልጅ ነች፣ እኔ ቢኖረኝ ራሱ ብር እሰጣታለሁ ትላለች ማለት ነው። ልጅነቷን የራሷን የቤተሰቦቿን ቀምታ ብር እሰጣታለሁ ትላለች፣ ደግሞ አታፍርም። ስለዚህ አሁን እርግብ ይህን ራሱ ለምናሴ መልካም ለመሆን ልክ እንደሱ ያሰበች ለመምሰል እየጀመረች ነው ማለት ነው። ምክንያቱም እናቴ በጣም አመናጭ ቃና በጣም ተቆጥታ ነው ከቤት ውስጥ ያስወጣቻት በማለት ብዙ ቃላቶች ስት እሷ ደግሞ ታሳዝናለች። አባቷ ደግሞ ታሞባታል ሕክምና ላይ ያለው እና በዚያን ደረጃ እናቴ ስትቆጣት እጅግ በጣም ነበር ያሳዘነች እኔ ቢኖረኝ እሰጣት ነበር እያለች የሆነ ነገር ስትቅለሰልስ ነበር ማለት ነው። እሷ ጥሩን ለማ መሰል እንጂ እኮ የሀና ስቃይ እና የሀና አሁን ላይ እንደዚህ መደረግ ሁኔቶቹ ሁሉ እሷ እጅግ በጣም ደስ እያላት ነው። ምክንያቱም ልጅነቷን ቤተሰቦቿን ሁሉ ነገሯን ቀምታ ስለሌላ ነገር ስታወራ ነበር። ምናሴም እንግዲህ ወይዘሮ ሜላትንም አናግሯት ነበር። እንዴት እንደዚህ ታደርግ ያለች መሆኑ ነው። ልጅ አመመህ ወይ? ለምንድን ነው ከጠዋት ጀምረህ ራሱ እያዋራኸኝ አይደለም? ቀን ሙሉ አላዋራኸኝም? እያለች እንግዲህ ልጇን ምናሴን ስጠይቀው ነበር። አይ ምንም አልሆንኩም እኔ ብቼን መሆን ፈልጌ ነው። ማየት ታይኝ እያላት ማየትም አልፈለገም ነበረ እኮ ምክንያት ምንድን ነው? አመመህ ወይ ሐኪም ቤት ሰድህ በማለት እንግዲህ እናት ትጠይቃለች። ሐኪም ቤት የተኛ ሰውን ያላሳክምሽ እንዴት እኔ ልታሳክሚ ትችያለሽ? በማለት እንግዲህ ስለ ሀና አባትም አንስቶላት ነበር። እንዴት ነው ደግሞ ሄዳ ነገረች ወይ በማለት እንግዲህ ስትናገር ነበረ። እሾካካ ከምን ው ደረሰች እንዴት ነገረች? በማለት እንግዲህ ሀናንም ስታጠፋ ነበረ። እሷ እንደዚህ አይነት ነገረኛ አይደለችም የሰማሁት ከሌላ ነው። ግን አንቺ ለምንድን ነው እንደዚህ የምታደርጊው? በማለት እንግዲህ ብዙ ቃላቶችን እናቷን ተናግሯል። በእርግጠኝነት ሰላምን በተናገረችው ምናሴን በተናገረው ነገር እሷም ከንክኗት በእርግጠኝነት የሀናን አባት የምታሳክም ትሆናለች ብዬ አስባለሁኝ። ግን ደግሞ እንደዚህ እያጭበረበሩትን ከመጠን በላይ ብር የጨመሩትን የዶክተሮችን ስህተት የሰሩትን ወይንም ደግሞ ከዶክተሮቹ ጎን ሆነው ማለት ነው ዶክተሩ ግን ያው እሱ ፍላጎት አልነበረውም። አሁንም እያስፈራረው ነው ልክ ደኔ እንደ እንትን እንዳለው ማለት ነው እንደቀየረው አሁንም እያስፈራሩት ነው ያሉት፣ ማለት ነው እሱ ፈልጎ አይደለም ይህን ነገር የሚያደርገው እንጂ እሱም ከሀና ጎን ነበር። ሀናም ችሎና ነገሮቹን እንትን ብሎ ነገሮችን ቢያስተካክልለት እጅግ በጣም ደስ የሚለው ነበረ። ግን ደግሞ የሚያስጨንቁ ሰዎች ስላሉ ነው። ይህም እንግዲህ የወይዘሮ ባዩ ሰራ ነው። አሁንም ማለት ነው እንግዲህ ወይዘሮ ሜላትም ደውላ ነበር ከባዩሽ ጋር እና ሀናንም እንዳስወጣቻት እና እንደዚያ እንዳደረገቻት ስትነግራት ነበረ። እንደዚህ ማድረግማ በፍጹም የለብሽም ለምንድን ነው በማለት እንግዲህ ስትናገር ነበር። በባለፈው ፓርት ላይ እንደውም ከዚህ ቤት አባቷ ከታከመ በኋላ መውጣት እንዳለባት ለሀና ስትመክራት ነበር። እንዲሁም ደግሞ ወይዘሮ ሜላትም ስትቆጣት፣ እንዲሁም እሷን ስትናገርላት ነበር። ያው እንግዲህ ባዩሽ አሁን ላይ እንደዚህ የምትለው ምክንያቱ ምንድን ነው? አባቷ እስከሚታከም ድረስ ነው። አባቷ እንዲታከም ደግሞ ያ ብር መውጣት አለባት። ወይዘሮ ሜላት መስጠት አለባት። ወይዘሮ ሜላት ብሩን ሰጣ ነው ከሷ ልታነሳ የምችለው ማለት ነው። እና ለብሯ ስትል ነው አሁን ከሀና ጎን የሆነ እንጆጆ ወዳ ፈቅድ አይደለም። ስለዚህ ሀና ወደ ወይዘሮ ሜላት ቤት ልትመለስ ትችላለች። አባቷንም በእርግጠኝነት ያው ልታሳክመው ትችላለች ብዬ አስባለሁ። ወይዘሮ ሜላት እንግዲህ ያንን መቶ ሺህ ብር ከፍለው እንትን ይላሉ። ግን ደግሞ የሚበሉት የሚወስዱት ግን ያው ወይዘሮ ባዮሽ እና አጠገቦቿ ያሉት ናቸው። የእሷ ድብር አበሮች ማለት ነው። እና ይህ ሴራ ደግሞ አንድ ቀን ትወጣለች። በነገራችን ላይ እንግዲህ ሀንቼን ብላለች፣ እውነት ትመነምናለች እንጂ አንድ ቀን ትወጣለች ብላለች። ምክንያቱም ወይዘሮ ሜላት አመናጭቃ ብዙ ነገር ብላ ከጉልበቷ ላይ እንግዲህ ተደፍታ ስት ለምናት ወርውራት ነበረ። ያ ሰዓት ደግሞ ይመጣል። ወይዘሮ ሜላት ከሀንቺ እግር ላይ ወድቃ የምትለምንበት ጊዜ ቅርብ ጊዜ ይሆናል ማለት ነው። እንዴት እንደዚህ እንትን ያለቻትን ልጇን እንዴት ነው በየትኛው ልቧ ነው ልትቀበላት የምችለው የሚለው ነገር እኔ በጣም ያሳስ እኔ ለወይዘሮ ሜላት ነው ማዝንላት። ሀንቺ በጣም አሁን ላይ ትወጣዋለች። አባቷም አይሞትም ይድናል። ብዙ የማወራው ነገር አለኝ ስትለኝ እጅግ በጣም ነበር እንትን ያለኝ እና፣ ውድ የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ እየበዛልኝ መልካም ጊዜ ተመኘሁላችሁ።